ግንቦት 24 የሐዋርያው የቅዱስ ጳውሎስ መልእክት ወደ ገላትያ ሰዎች። ነገር ግን ቀጠሮ በደረሰ ጊዜ እግዚአብሔር ልጁን ላከ፣ ከሴትም ተወለደ፣ የኦሪትንም ሕግ ፈጸመ፣ እኛ የልጅነትን ክብር እንድናገኝ በኦሪት የነበሩትን ይዋጅ ዘንድ። ልጆች እንደመሆናችሁ መጠን በእግዚአብሔር አብ አባ አባቴ ብላችሁ የምትጠሩትን የልጁን መንፈስ በልባችሁ አሳደረ እንግዲያስ እናንተ ልጆች ናችሁ እንጂ ባሮች አይደላችሁ ልጆች ከሆናችሁም በኢየሱስ ክርስቶስ የእግዚአብሔር ወራሾች ናችሁ ወደ ጣዖታት ስለ ዓለ መመለስ ነገር ግን ቀድሞ እግዚአብሔርን ባለመወቃችሁ በባህሪያቸው አማልክት ላልሆኑ ተገዝታችሁ ነበር ዛሬ ግን እግዚአብሔርን አወቃችሁት ይልቁንም እርሱ አወቃችሁ እንደገና ደግሞ ወደዚያ ወደ ደካማው ወደ ድሃው ወደዚህ ዓለም ጣዖት ተመልሳችሁ ትገዙላቸው ዘንድ እንዴት ፈጠራን ትሻላችሁ? ዕለትንና ወርን ጊዜንና ዓመታትን ትጠብቃላችሁ። ስለ እናንተ በከንቱ ደክሜ እንደሆነ ብዬ እፈራችኋለሁ። ወንድሞቻችን ሆይ እኔ ደግሞ እንደ እናንተ ሆኛለሁ እንደ እኔ ሁኑ ብዬ ማልዳችኋለሁ። አንዳች አልበደላችሁኝምና፣ መጀመሪያ ወንጌልን በሰበኩላችሁ ጊዜ ከሥጋ ድካም የተነሣ እንደ ነበር ታውቃላችሁ መከራ አቀበል በነበረበት ጊዜ አልሰለቻችሁኝም። እንደ እግዚአብሔር መልአክ እንደ ኢየሱስ ክርስቶስም ተቀበላችሁኝ እንጂ በሰውነቴ አልናቃችሁኝም። አሁንስ ደስ ማሰኘታችሁ ወዴት አለ? ቢቻላችሁስ ዓይናችሁንም እንኳ ቢሆን አውጥታችሁ ትሰጡኝ እንደነበረ እኔ ምስክራችሁ ነኝ። እውነቱን ስለ ነገርኋችሁ ባላጋራ ሆንኋችሁን? እነዚያማ ይቀኑባችኋል ነገር ግን በእነርሱ ላይ እንድትቀኑ ሊዘጓችሁ ይወዳሉ እንጂ ለመልካም አይደለም። መቅናትስ ዘወትር ለመልካም ሥራ ልትቀኑ ይገባል። የዮሐንስ ራእይ። ዘንዶውም ወደ ምድር እንደ ወደቀ ባየ ጊዜ ወንድ ልጅ የወለደችውን ያችን ሴት አሳደዳት። ለሴቲቱም ከዘንዶ ፊት ርቃ አንድ ዘመን፣ ዘመናትም፣ የዘመንም እኩሌታ ወደምትጠብቅበት ቦታ ወደ በረሃ እንድትበር ሁለት የታላቁ ንስር ክንፎች ተሰጧት። ዘንዶውም በርሮ ተከተላት። ዘንዶውም ጎርፍ ይወስዳት ዘንድ ከአፉ እንደ ታላቅ ወንዝ ያለ ብዙ ውሃ በዚያ ሴት በስተኋላ ፈሰሰ። ምድሪቱም ሴቲቱን ረዳቻት። ምድርም አፏን ከፍታ ዘንዶ ከአፉ ያፈሰሰውን ውሃ መጠጠችው። ነገር ግን ለሴቲቱ ክንፍ እንደ ተሰጣት አላወቀም። ዘንዶውም በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዛት የሚጠብቁትን የኢየሱስ ክርስቶስ ምስክርም ያላቸውን የቀሩትን ልጆቿን ሊወጋቸው ሄደ። ዘንዶም በባሕሩ አሸዋ ላይ ቆመ። መጀመሪያዊቱ የሐዋርያው የቅዱስ ጴጥሮስ መልእክት። እርሱም ሳታዩት የምትወዱት ነው፣ እስከ ዛሬም ድረስ አላያችሁትም፣ ነገር ግን ታምኑበታላችሁ። አሁንም ፍጻሜ በሌላትና በከበረች ደስታ ደስ ይላችኋል። በሃይማኖታችሁም ፍጹምነት የነፍሳችሁን ድኅነት ታገኛላችሁ። ለእናንተም ስለሚሰጠው ጸጋ ትንቢት የተናገሩ ነቢያት የመረመሯትና የፈለጓት መድኃኒት ናት። በእነርሱም የነበረ የክርስቶስ መንፈስ ስለ ክርስቶስ መከራ ከእርሱም በኋላ ስለሚመጣው ክብር አስቀድሞ እየመሰከረ በምን ወይንም እንዴት ባለ ዘመን እንዳመለከተ ይመረምሩ ነበር። ለእነርሱም ከሰማይ በተላከ በመንፈስ ቅዱስ ወንጌልን የሰበኩላችሁ ሰዎች አሁን በነገሯችሁ ነገር እናንተን እንጂ ራሳቸውን እንዳላገለገሉ ተገለጠላቸው። ይህንንም ነገር መላእክቱ ሊመለከቱ ይመኛሉ። ስለምትመጣው ደስታ ስለዚህ የልቦናችሁን ወገብ ታጥቃችሁና ነቅታችሁ ኑሩ። ኢየሱስ ክርስቶስም ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። እንደሚታዘዙ ልጆች ባለማወቃችሁ አስቀድሞ የኖራችሁበትን ክፉ ምኞት አትከተሉ። ነገር ግን የጠራችሁ ቅዱስ እንደሆነ እንዲሁ እናንተም በአካሄዳችሁ ሁሉ ቅዱሳን ሁኑ። እኔ ቅዱስ ነኝና ቅዱሳን ሁኑ የሚል ተጽፏልና። የሐዋርያት ሥራ። የሄሮድስ ሞት። ሄሮድስም በጢሮስና በሲዶና ሰዎች ተቈጥቶ ነበር። በአንድነትም ወደ እርሱ መጥተው የንጉሱን ቢትወደድ በላስጦስን እንዲያስታርቃቸው ማለዱት፤ የሀገራቸው ምግብ ከንጉስ ሄሮድስ ነበርና። ከዚህም በኋላ አንድ ቀን ሄሮድስ ልብሰ መንግስቱን ለብሶ በአደባባይ ተገኝቶ ይፈርድ ጀመር። ሕዝቡም፣ የእግዚአብሔር ቃል ነው፣ የሰው ቃል አይደለም እያሉ ጮኹ። ለእግዚአብሔርም ክብር ስላልሰጠ ያን ጊዜ የእግዚአብሔር መልአክ ቀሰፈው፤ ተልቶም ሞተ። የእግዚአብሔርም ቃል ከፍ አለ። በዛም በርናባስና ሳውልም አገልግሎታቸውን ፈጽመው ከኢየሩሳሌም ተመለሱ። ማርቆስ የተባለውን ዮሐንስንም አስከትለውት መጡ። የማቴዎስ ወንጌል ሕፃኑ ወደ ግብፅ ምድር ስለ መግባቱ። እነርሱም ከሄዱ በኋላ እነሆ የእግዚአብሔር መልአክ ለዮሴፍ በሕልም ታይቶ ሄሮድስ ሕፃኑን ሊገለው ይሻዋልና ተነስ ሕፃኑንና እናቱንም ይዘህ ወደ ምድረ ግብፅ ሽሽ እስከ ምነግርህም ድረስ በዚያ ኑር አለው። እርሱም በሌሊት ተነስቶ ሕፃኑንና እናቱን ይዞ ወደ ግብፅ ሄደ፣ ከእግዚአብሔር ዘንድ ልጄን ከግብፅ ጠራሁት ተብሎ በነቢይ የተነገረው ይፈጸም ዘንድ ሄሮድስም እስኪሞት ድረስ በዚያ ኖረ። ስንክሳር ዮልዮስ ወአፍሮዲጡ ሐዋርያት በዚችም ዕለት ሰማዕታት የሆኑ የአንስያ ከሰባ ሁለቱ አርድት የአንዱ የአፍሮዲጡ የዮላና፣ የቀሲስ ታኦድራጦስ፣ የጳጳስ ታድሮስ፣ የዮልያኖስ፣ የእናቱ የእስክንድሪያ የሆኑ ደግሞ የኤስድሮስ የሚስቱና የሁለት ወር ልጇ እኔ ከእናቴ ጋር ክርስቲያን ነኝ ብሎ የተናገረና ዲዮቅልጣኖስ የገደላቸው እነርሱም ማኅበር መታሰቢያቸው ሆነ። ለእግዚአብሔርም ምስጋና ይሁን። እኛንም በእሊህ ቅዱሳን ሰማዕታት ጸሎት ይማረን፣ በረከታቸውም ትድረሰን ለዘላለሙ አሜን። እመቤታችን ድንግል ማርያም ልጇን አዝላ በዚህች ቀን ወደ ግብፅ የወረደችበት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 24 በዚች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ ከእናቱ ከመቤታችን ቅድስት ድንግል ማርያም ከዮሴፍና ከሰሎሜ ጋራ ወደ ግብፅ ምድር ወረደ። ያን ጊዜም እርሱ ጌታ የሁለት ዓመት ሕፃን ነበር። ወንጌላዊ እንዳለ የእግዚአብሔር መልአክ ለዮሴፍ በሕልም ተገልጦ ተነስተ፣ ሕፃኑንና እናቱን ይዘህ ወደ ግብጽ ምድር ሽሽ፣ ተመለስ ብዬ እስከምነግርህም በዚያው ኑር። የጌታችንም ወደ ግብጽ መምጣት ስለ ሁለት ሥራዎች ነው። አንዱ ሄሮድስ ቢያገኘው ሊገለው እንዳይችል፣ ስለዚህ ሌሎች ትስብዕቱ ምትሃት ነው ብለው እንዳያስቡ፣ ሁለተኛው የግብጽ ሰዎች በመካከላቸው በመመላለሱ ጸጋው እንዲያገኙ፣ ጣዖታትንም ቀጥቅጦ ለማጥፋት እነሆ እግዚአብሔር በፈጣን ደመና ተቀምጦ ወደ ግብጽ ይወርዳል ጣዖታትም በፊቱ ይወድቃሉ ያለው የነቢ ኢሳይያስ ትንቢት ይፈጸም ዘንድ የክብር ባለቤት ጌታችንም በረቀቀ ጥበቡ ሸሸ በመጀመሪያም የደረሱበት አገር ስሙ በስጣ ይባላል አልተቀበሏቸውም በዚያም የውሃ ጉድጓድ ቆፈሩ ያችም ውሃ ለሩቆች ፈዋሽ ስትሆን ለዚያች አገር ሰዎች ግን መራራ ሆነች ከዚያም በገምኑዲ መንገድ ተጉዘው ወንዝ ተሻግረው ወደ ምዕራብ ደረሱ። የክብር ባለቤት ጌታችንም ተረከዙን በአለት ላይ አደረገ። በተረከዙም ማምሳል በአለቱ ላይ ተቀረጸች። እስከ ዛሬ ያ ቦታ የጌታችን የተረከዝ ቅርጽ ተባለ። ጌታችንም እመቤታችን ድንግል ማርያምን እናቴ ሆይ፣ በዚህ ቦታ ቤተክርስቲያን በስምሽ ይሰራ ዘንድ እንዳለ ወቂ፣ በውስጡም ድንቅ ታምራትን አደርጋለሁ። ስሙም ደብረ ምጥማቅ ይባላል አላት። ከዚያም ወደ ፀሐይ መግቢያ ወዳለ ባህር ሄዱ። የአስቄጥ ስንም በረሃ ዱር ከሩቅ አዩ። ጌታም በላዩ ባረከ። እናቱንም፣ እናቴ ማርያም ሆይ በዚህ ዱር ውስጥ ብዙዎች ሰዎች መነኮሳትን ሆነው በገድልም ተጸምደው በመላእክት አምሳል ያገለግሉኛል። ከዚያም በፀሐይ መውጫ በኩል ወዳለ ተራራ ሄዱ። ዮሴፍም የሚመረኮዘው በትር በእጁ ነበር። ጌታችንም ይህ ቦታ የሚያቃጠል በረሃ ነውና እንቀመጥ አለ። ጌታችንም የዮሴፍን በትር አንስቶ ሰበራት። ጥቃቅን ስብርባሪዎች አድርጎ እምበዚያ ቦታ ተከላቸው። በከበሩ እጆቹ ጉድጓድ ማሰ ማዕዛው የሚጣፍጥ ውሃ ፈልቆ ፈሰሰ። ከዚያ ውሃም በመሃል እጁ እየዘገነ የተከላቸውን ስብርባሪዎች አጠጣቸው። ወዲያውኑ በቀሉ፣ አድገውም ታላላቅ ዛፎች ሆኑ። ከእርሳቸውም ጣፋጭ ሽታ ሸተተ። እርሱም ከሽቶዎቹ ሁሉ እጅግ የሚጣፍጥ ነው። በለሳንም ብሎ ጠራቸው። እናቱ ድንግል እመቤታችንም፣ እናቴ ሆይ ይህ የተከልኩት በለሳን እስከ ዓለም ፍጻሜ ከዚህ ይኖራል። የክርስትና ጥምቀትንም በአብ በወልድ በመንፈስ ቅዱስ ስም ለሚጠመቁ ከእርሱ ቅባት ይገኛል፤ አላት። የዚያም ስም መጠሪያ ነው። ከዚያም ብህንሳ ወደሚባል አገር ሄዱ። ትርጓሜው ቤተ ኢየሱስ የሆነ በኢየሱስ ወደሚባል ቦታ ጌታችን ኢየሱስ ክርስቶስም በሽታውን ደዌውን ሁሉ የሚፈውስ የጉድጓድ ውሃ አደረገ። ሁለተኛም በአንዲት የጉድጓድ ውሃ ምልክትን በየዓመቱ አደረገ። ይኸውም ከቀኑ ኩሌታ በማዕጠንትና በጸሎት ጊዜ ለእግዚአብሔር በዚያች የውሃ ጉድጓድ ዕጣንን ሲያሳርጉ የከበረ የወንጌል ንባብም ሲፈጽም በዚያች ጉድጓድ ውስጥ ያለው ውሃ ወደ ላይ ወጥቶ እስከ ጉድጓዱ አፍ ይደርሳል፣ ከእርሱም ይባረካሉ። ከዚያም በኋላ እንደ ቀድሞው ወደ ቦታው ይመለሳል። ውሃው ከነበረበት እስከ ደረሰበት ይሰፍሩታል። ሃያ ክንድ የሆነ እንደሆነ የጥጋብ ዘመን ይሆናል። አስራ ሰባት ክንድ ከሆነ ግን በግብፅ አገር ታላቅ ረሃብ ይሆናል። ከዚያም ወደ እስሙናይን አገር ሄዱ። በዚያ ያሉ ጣዖታትም ወድቀው ተሰባበሩ። እነርሱም ስሙ አፍሎን ከሚባል ሰው ዘንድ ተቀመጡ። በዚያም የእሸ እንጨት ዛፎች አሉ። ለጌታችንም ሰገዱ። እስከ ዛሬም እንደ ሰገዱ ናቸው። ከዚያም ወደ ደብረ ቁስቋም ሄደው በውስጧ ስድስት ወር ተቀመጡ። በዚያም በሽታን ሁሉ የሚያድን የጉድጓድ ውሃ ደረገ። ጌታችንም የፈቀደውን በግብጽ የሚኖርበት ወራት በፈጸመ ጊዜ ይኸውም ሦስት ዓመት ከስድስት ወር ነው። ሄሮድስም ከሞተ በኋላ ከእግዚአብሔር የታዘዘ መልአክ ለዮሴፍ በሕልም ታይቶ የሕፃኑን ነፍስ የሚሹት ሞተዋልና፣ ተነሣ፣ ሕፃኑን እናቱንም ይዘህ ወደ እስራኤል አገር ተመለስ አለው። ያን ጊዜም ተመልሰው ወደ ምስር ደረሱ። ወደ ማእልቃም በዚያ በዋሻ ውስጥ አደሩ። እርሷም እስከ ዛሬ የቅዱስ ሰርጌስ ቤተክርስቲያን ናት። ከዚያም ወጥተው ወደ መጣሪያን ደርሰው በውስጧ አጠጡ። ከዚያም ወጥተው ወደ መጣሪያ ደርሰው በውስጧ ታጠቡ። ይህችም የውሃ ምንጭ አስቀድመን እንደተናገርን ጌታችን ያፈልቃት፣ ከዚያች ሰዓት ጀምሮ የተባረከችና የከበረች ሆነች። ከዚያም ጌታችን የተከለው የክርስትና ጥምቀት የሚፈጸምበት በለሳን ቅባት የሚወጣው ነው። በእርሱም ደግሞ አብያተ ክርስቲያናት ንዋየ ቅድሳትና ታቦተ ሕጉም የሚከብርበት ድህነትም የሚደረግበት ለክርስቲያኖች ሁሉ መመኪያቸው ነው። በጌታችን መመለስም ልጄን ከግብፅ ጠራሁት ያለው የኦዚያን ትንቢት ተፈጸመ። ስለዚህም ተአምራትን በግብፅ ድንቅ ሥራንም በጣንዮስ በረሃ ያደረገ በማለት የዘመርን በዚች ዕለት መንፈሳዊ በዓልን ልናደርግ ይገባናል። ከቅድስ ድንግል ማርያም ተወልዶ ስለኛ ለተሰደደ ለእግዚአብሔር ምስጋና ይሁን። በእኛ ላይም ይቅርታውና ምሕረቱ ይሁን። አምላክን የወለደች የተባረከች የድንግል መቤታችን ማርያም በረከቷ፣ የዮሴፍና የሰሎሜን በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። ቅዱስ እምባቆም ነቢይ። በዚህችም ዕለት ከዐሥራ ሁለቱ ደቂቀ ነቢያት አንዱ ነቢይ እንባቆም አረፈ። ይህም ቅዱስ በአንዲት ዕለት እህሉን ለሚያጭዱለት ምሳቸውን አዘጋጅቶ ተሸክሞ ሲሄድ መልአክ ተገልጾለት ይህንን መብል በባቢሎን አገር በአንበሶች ጉድጓድ ውስጥ ላለ ለነቢዩ ዳንኤል ውሰድ አለው። እንባቆምም ጌታዬ ሆይ ባቢሎንን አላየኋት ጉድጓዱንም አላውቀውም አለው። የእግዚአብሔር መልአክም በራሱ ጠጉር ያዘው፣ ምግቡን በእጁ እንደያዘ ወሰደውና ጉድጓዱ እንደተዘጋ አስገባው። ምግቡንም ሰጥቶ መገበው። ወዲያውኑ እንባቆምን ወደ ይሁዳ ሀገር መለሰው። ባረጀና በሸመገለም ጊዜ የእስራኤል ልጆች ከተማረኩበት ተመልሰው ቤተ መቅደስን ሠሩ። እንባቆምም ኢየሩሳሌም ደርሶ ወደ ቤተ መቅደስ ገባ። በታላቅ ደስታም ተቀበሉት። ትንቢቱንም ሊሰሙ ወደ እርሱ ተሰበሰቡ። አፉንም ከፍቶ በመንፈስ ቅዱስ እንዲህ አላቸው። አቤቱ ድምፅህን ሰማሁ፣ ሰምቼም ፈራሁ፣ ሥራህንም አይቼ አደነኩ አለ። ስለ መድኃኒታችን መውረድና በይሁዳ ክፍል በሆነች በቤተልሔም ስለ መወለዱ ሲናገር የተመሰገነ እግዚአብሔር ግን ከፋራን ተራራ ከቴማን ከይሁዳ ውራጃ ይመጣል ብሎ እስከ መጨረሻው ተናገረ። ከነቢያት መጻሕፍትም ጋር ደመሯት። ከዚህ በኋላ ከእስራኤል ልጆች አንዲት ሴት ወደ እርሱ መጣች። እያለቀሰችም እንዲህ አለችው፣ ሁለት ልጆች ነበሩኝ። ጣዖት እንዲያመልኩ ፈለጓቸው። እምቢ ባሉ ጊዜም ገለው በጎዳና ላይ ጣሏቸው። ተገለውም ወዳሉበትም አብሯት ሄደ። ነፍሳቸውንም ይመልስላቸው ዘንድ እግዚአብሔርን ለመነው። ልመናውንም ተቀብሎ በሕይወት አነሳቸው። እረፍቱም በቀረበ ጊዜ ዘመዶቹን ጠራቸው፣ እንደሚሞትም ነገራቸውና አንዲት ሰዓት ያህል ወደ ላይ እየተመለከተ ተቀመጠ። እንሆ እንደ ሰው ክንድ ያለች ታላቅ ክንድ የቤቱን ጣሪያ ሰንጥቃ ወረደች። ወደ አፉም ተዘርግታ ነፍሱን ወሰደች። ያን ጊዜም አረፈ። በክርስቲያናዊ ንጉሥ በአንስጣስዮስ ዘመን እንዲህ ሆነ። ገድሉም ባነበበ ጊዜ አድንቆ በግብጽ ደቡብ ቀርጣስ በሚባል ቦታ በስሙ ቤተ ክርስቲያን ሰራለት። እርሷም በዚች ቀን ከበረች። እግዚአብሔርም ምስጋና ይሁን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ቀሲስ አብቅልታ ሰማዕት የእንጽና አገር የከበረ ቀሲስ አብቁልታ በሰማዕትነት አረፈ። ይህም ባለመድኃኒት ነው፤ ለበሽተኞች በጎ ሥራ በመሥራት ያለ ዋጋ ያክማቸዋል። ደግሞ የሚበሉትን የሚጠጡትን፣ የሚለብሱትን የሚሹትን ሁሉ ይሰጣቸዋል። በዚያም ወራት ወደ ሲኢድ አውራጃ ወደ መኮንኑ አርያኖስ ዲዮቅልጣኔዎስ ላከ፣ የዚያችን አገር ሰዎች ለጣዖታት እንዲሰግዱ ያስገድዳቸው ዘንድ። በዚያንም ጊዜ ይህን ቅዱስ ያዙት። ወደ እስሙናዬንም ወስደው በመኮንኑ ፊት አቆሙት። መኮንኑም ወደ እርሱ ይመልሰው ዘንድ በጎ ቃልን ተናገረው። ሊመልሰውም ባልቻለ ጊዜ ቆዳው እስኪሰነጣጠቅ እንዲገርፉት አዘዘ። ከዚያም በኋላ በሕይወት እያለ በሳት አቃጠሉት። ገድሉንም በዚህ ፈጸመ። ምዕመናንም መጥተው በድኑን ወሰዱ። ከከተማው ደቡባዊ በሆነ ተራራ ላይ ገንዘው በክብር ቀበሩት። ለእግዚአብሔርም ምስጋና ይሁን። በረከቱም ከእኛ ጋር ትኑር ዘላለሙ አሜን ቅዱስ አልዓዛር ካህን የአሮን ልጅ በዚህችም ዕለት የአሮን ልጅ የአልዓዛር ረፍቱ ሆነ ደግሞ የአርኬሌዲስ የቴፍላስ የማርዬ መታሰቢያቸው ነው በረከታቸውም ከእኛ ጋር ትኑር ዘላለሙ አሜን